በዚህ እውቀት በማጣቱ ላይ ተንጠልጥሎ ሰይጣን እንደ ስንዴ ሊያበጥረው ፈለገ። ሆኖም ኢየሱስ ከውድቀት የሚነሳበት ተስፋ ሰጥቶታል። ጴጥሮስ ምርር ብሎ አልቅሷል። ታውቃላችሁ፣ ከይሁዳ የተሰወረው ይሄ ሚስጥር ለጴጥሮስ ግን ተገልጦለታል። ቃይ መመለስ የሚባለውን ምህረት የሚባለውን ነገር ሴጣን የሰወረበት ወንድሜ ወዴት ነው? ኦ እግዚአብሔር ሆይ ኃጢአት በደጅ አድብቷል። ፈቃዷ ወደ አንተ ነው፣ ልትነክስብ ነው። ብልሀኝ ነበር። ስለ ቀናው መስዋዕቱን ተቀብለ የኔን ስላልተቀበልክ ገደልኩት፣ እባክ ማረኝ እንዲለው ነበር የጠየቀው። ቃይል ግን ምህረት የተባለውን ውስጥ አያውቀውም፣ ገሎታል። እርግጥ ቀንቷል፣ ብዙ ስጋዊና ምድራዊ ስራ ሰርቷል፣ ፊቱ እስኪ ጠቆር። ሆኖም ንስሐ ቢገባ ምህረት ተጠብቆለት ነበር። ቃይል ግን አልቻለም። እኔ የወንድሜ ጠባቂ ነኝ አለ። ኦ ከእግዚአብሔር ዘንድ የተጠበቀውን ተስፋ ሳቶ፣ ይሄ አዕማድ ጴጥሮስ አይወድቆ አወዳደቅ ነው የወደቀው። እንደምታውቁ የወደቀ አልመሰለውም እንጂ፣ ኢየሱስ ነግሮታል። ሰይጣን እንደ ስንዴ ያበጥርሃል። እንዲያውም ሦስት ጊዜ እስክትግደኝ ዶሮ አይጮም። ከፈለክ ሦስት ዓመት ተኩል ሙታን ሲያስነሳ ያየውን እና በባሕር ላይ የሄደ ሙሴ ማለት ጴጥሮስ፣ ለምጻም ሲነጻ ያየ ጴጥሮስ የምወደው ልጅ እሱ ነው ሲባል በደብረ ታቦር ድምፅ የሰማ ጴጥሮስ አይወድቋ አወዳደቅ ነው የወደቀው። ነገር ግን ገና ሳይወድቅ በፊት እንደሚወድቅና እንዴት መነሳት እንደሚችል ኢየሱስ ይነግረዋል። ለጴጥሮስ የተነገረው በእውነት ለሁላችን። ለዚህ ነው በብሉይም በመልእክት ሲነበብ ሰምታችኋል። አብርሃም ፈራ። ዘሬ ይቆማል እዚህ ያልደከምኩበትን ኤሌዜር የተባለ ሰው ነው የሚወርስብኝ በከንቱ ነው የምደክመው እያለ ፍርሃት ባደረበት አንድ ቀን ቀደም ብሎ አምስት ነገሥታትን ድል ነስቶ ነበር። ብዙ ገድል በእሱ ላይ ነበር። እግዚአብሔር በድንኳኑ ወርዶ ዘርህ እንደ አሸዋ እንደ ኳክብት ይበዛል ብሎት ነበር። ሆኖም አብርሃም ፈራ። ይገርማችኋል። ከፍርሃት እንዴት እንድናለን? ከውድቀት እንዴት እናመልጣለን? የጴጥሮስ የድካሙ ምክንያት ሰይጣን እንዲያበጠረው ኢየሱስ ቢነግረውም ለሰይጣን ፈተና ግን ጴጥሮስ ራሱን አመቻችቷል። አንደኛ በእግዚአብሔር ጸጋ ይልቅ በራሱ ተመክቷል። እንደዚህ ይላቸዋል በወንጌል ላይ፣ ሌሎች ቢክዱህ እንኳን ያልክድህም እስከ ሞት እስከ ወህኒ ድረስ አብርህ ነኝ ይላል። በእግዚአብሔር ጸጋ እንጂ በሰው ጉልበት በእግዚአብሔር መንግስት ውስጥ እንደሚኖር አላወቀም። ጴጥሮስ የእግዚአብሔርን የመንግስት ባህሪ የሚያወቅ አይመስለኝም። ሰይጣን እንዲያበጥረውና እንዲፈትነው ምክንያት የሆነው ሁለት ሰይፍ ታጥቀናል ይለዋል ለኢየሱስ። ለምንድን ነው ሰይፍ ይታጠቀው? ክርስቲያን ሰይፍ ምን ያደርግለታል? እንደምታውቁ የሮምን ወታደር በውጊያ ድል በመንሳት ኢየሱስን ከወታደሮች ለማዳን የቀና ይመስላል የእግዚአብሔር መንግስት ባህሪ ሰይፍ በሚያነሱ ሰይፍ ይጠፋሉ የተባለውን አያቅም። ሰማይ የእግዚአብሔር የመንግስቱን ባህሪ በቅጡ ስለማያቅ ለሰይጣን ፈተና የተጋለጠ ይመስለኛል። እንዲያውም የመስቀሉን ምስጢርም የገቡ አይመስለኝም። በዚህ ወቅት የሰው ልጅ በአመፀኞች ጋር ተቆጠረ ተብሎ የተጻፈው ይፈጸም ዘንድ ወደ ኢየሩሳሌም እንወጣለን ወደ ጓሮ ወስዶ አይሁንብህ፣ ይሰቀላለሁ፣ በአመፀኞች እጅ ይሰጣለሁ ድጋሚ እንዳትል ኢየሱስን ብሎታል። መስቀሉ መሸነፊያ ድል የተነሳ ነው የመሰለው ጴጥሮስ፣ የመስቀሉ ሚስጥር ማሸነፊያና ትምክህት እንደሆነ በሞቱ ብዙዎች ህይወት እንደሚያገኙ ጴጥሮስ አልገባው። በዚህ እውቀት በማጣቱ ላይ ተንጠልጥሎ ሰይጣን እንደ ስንዴ ሊያበጥረው ፈለገ። ሆኖም ኢየሱስ ከውድቀት የሚነሳበት ተስፋም ሰጥቶታል። ታውቃላችሁ እንደ አብርሃም ምንም ቃል ቢመጣልንም በብዙ ፍርሃት ያለን እንኖራለን። እዚህ ጉባኤ እንደ ጴጥሮስ ቃል ቢመጣልንም ያችሁ ሰይጣን ሊያበጥረን በፈተና ውስጥ ያለን እየተበጠረን ያለን እንሆን ይሆናል። ምናልባት በእድሜ መግፋት፣ በህመም ብዛት፣ ስራ በማጣት ትዳር በማጣት ከሰው ጋር ባለ ግንኙነት፣ በሴጣን ጥቃት፣ በእኛም እውቀት ማጣት ፈተና ውስጥ የምንንገዋለል እንኖር ይሆናል። ነገር ግን ከዚህ ከሴጣን ውድቀት ወይም በሴጣን ከመጣብን ፈተና ማምለጥ እንዴት እንችላለን? ጌታ ኢየሱስ ሶስት ነገር ነው የሚነግረው። የመጀመሪያውን እዛው ምዕራፍ 22 ላይ ላንበብላችሁ። ጌታም ስምዖንን ስምዖን ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለድኩ። ገና ሳይክደው በፊት ስለ ጴጥሮስ እንደሚወድቅ እያወቀ ማምለጫውን ነው የሚያመቻችለት። እንደ ስንዴ ሊያበጥር ነው ስምዖን፣ ነገር ግን እኔ ማለድኩልህ፣ አማለድኩልህ ይለዋል። ከተጠበቀ ፈተና ከውድቀት ለማምለጥ ስለኛ የሚማልድ ማላጅ እግዚአብሔር፣ የጸሎት ሰው እንደሚያስነሳልን የሚማልድ አምላክ እንዳለን ማወቅ ነው። በብዙ ውድቀት ውስጥ ልንሆን እንችላለን ወገኖች ሆይ፣ ነገር ግን በሰማይ በአብ ፊት የሚማልድ ኢየሱስ ክርስቶስ፣ በምድርም የሚቃትት መንፈስ ቅዱስ፣ ደግሞም ስለኛ ውድቀት የሚማልዱ ብዙ ሰዎች እንዳለ ስናውቅ በድካማችን እንበረታለን። ስለዚህ ጴጥሮስ መውደቅ አይቀርም፣ መካድህ አይቀርም፣ መበጠር አይቀርም። ግን አትስጋ፣ የኔን ምልጃ አያልፍም። የሰይጣን ፈተና የኔን ምልጃ የሚያልፍ አይደለም። ከአቅም በላይ የሚሆን አይደለም። ወድቀህ የምትቀርም አይደለም። ጴጥሮስ ክድህ የምትቀርም አይደለም። ለምን እንዲህ አልከኝ? እኔ እማልድልሃለሁ። የኢየሱስ ጸሎት ወገኖች ሆይ እኛን የሚያቆመን እና ከውድቀት ሊያነሳን የሚችል አንድ ሰማያዊ ብጽህና የክርስቶስ ኢየሱስ ምልጃ ነው። ስለዚህ በሰማይ በአብ ዘንድ ጠበቃለን የተባለው እሱ ነው እና ወደቀን ስንባል እንዳንጠፋ ተሰደድን ስንባል እንዳንሰበር የሚያደርገን እኛ ባናወቅም ባይገባንም በሰማይ ኢየሱስ ይማልዳል። ስለዚህ ነው አብርሃም፣ ማለድኩልህ የሚለው ጴጥሮስ የተጀመረው የምልጃ አገልግሎት ከብሉይም ጀምሮ ነው ታውቃላችሁ። አብርሃም ሳራ ወሰዳት፣ አብሜሌክ የግብፅ ንጉስ ሊያገባት ነው ወሰዳት፣ ቤተ መንግስት ነው ወሰዳት። ነገር ግን ሳራ ገብቷታል፣ አትንቀጠቀጥም። ለምን? ለሳራ የሚማልድ ታላቅ የእምነት ሰው አለ። ለአብሜሌክ አለው ይችን ሴት ትነካት ዘንድ አልፈቀድኩልም። ለምን? ነቢይ የሆነ ባል አላት፣ ስለ ሚስቱ ወደ እኔ እየጸለየ ነው ጣልቃ ገባሁ አለው። ይገርማችኋል። ስለዚህ አብርሃም እህቴ ነች ብሎ ቢዋሽም ግን ሚስቱን ለአሕዛብ አሳልፎ መስጠቱ አይደለም። ተንበርክኮ ሲጸልይ ጸሎትን የሚሰማ ማንም የማይከለክለው የዘላለም አምላክ በዙፋኑ ላይ አለ። ተበጥር ያለው ፈተናው ከአቅሜ በላይ ነው ያለ ልክ ነው ለወድቅ ነው ህይወቴ ሊቋረጥ ነው ከአቅም በላይ ተጨንቅ ያለው ለምትሉ እግዚአብሔር ያለ በሰማይ ማላጅ አለ። 24 ሰዓት የማይደክም የማይታክት በአብ ዘንድ የሚማልድ ጌታ አለ። ጴጥሮስ ሊገደል በሄሮድስ ታስሮ ሳለ በማርያም ቤት ብርቱ ጸሎት ይደረግ ነበር። ጴጥሮስ አያውቅም። ሄሮድስ ያዕቆብን ገሎታል። ማግስቱ ጴጥሮስን ሊያስር ጨለማ ውስጥ በሰንሰል ውስጥ በብዙ ወታደር ያስጠብቀዋል። በነ ማርያም ቤት ግን ብርቱ ጸሎት ይደረግ ጀመር። ሞትን የሚከለክል ጴጥሮስን የሚያስፈታ በሰማይ አምላክ ፊት ብርቱ ጸሎት ሲቀርብ እግዚአብሔር መልአኩን ወደ ጴጥሮስ ላከው። ወን ቤቱም በራ፣ ሰንሰሉም ተበጠሰ። ጴጥሮስ ልበስና ተከተለኝ አለው። ደጁም አውቆ ተከፈተ። ጴጥሮስም ገባው። እነ ማርያም ቤት ጸሎት እንደነበረ ሰምቶ ስላወቀ ወደ እነሱ ቤት ሄደ። በሩንም አንኳኩቶ ተገለጠላቸው። እግዚአብሔር መልአኩ ልኮ አዳነኝ፣ ገብቶታል። በእነ ማርያም ቤት የተደረገው ጸሎት ጣልቃ ገብቶ ከሞት እንዳስመለጠው ጴጥሮስ ገብቶታል። ዛሬ ለታሰሩ መፈታት ይሆናል። ተስፋ ለቆረጠ፣ ሥራ ላጣ፣ ትዳር ላጣ፣ በህመም ለተሰቃየ ሁሉ ኢየሱስ ምልጃ የተነሳ ተአምራት ይሆናል። ፈተና በገጠመን ጊዜ ከውድቀት የሚያስነሳን ምንድን ነው? በልባችን ስለእኛ የሚማልድ ጌታ እንዳለን ስናውቅ ነው። ለጴጥሮስ የነገረው ይህንን ነው። ትዝ ይላችኋል፣ ጳውሎስ ቅዱሳንን እየገደለ ወደ ደማስቆ ሲሄድ በደማስቆ ሃናንያ የሚባል ሰው ነበር እና ስለ ጳውሎስም ይጸልይ ነበር። ኢየሱስም በደማስቆ ተገለጠለት። የምታሳድደኝ እስከ መቼ ነው ጳውሎስ? የመውጊያውን ብረት ምትቃወም ይብስብሃል። እኔ የናዝሬቱ ኢየሱስ ነኝ አለው። በምድረ በዳ እንዲገለጠለት ከጥፋትም እንዲከለከል ለጳውሎስ ረድኤት እንዲዘንብ ምክንያት ማን ነው? ሐናንያ ነው። ሐናንያ እና እሱን የሚመስሉ ይማልዱለታል። እውቀት በሌለው ቅናት እየጋለበ እንዳይጠፋ እግዚአብሔር ጣልቃ ገባ። ለጳውሎስ ያደረገለት ቸርነት ምንድን ነው? የሚማልዱ ሰዎች ማስነሳት ነው። ኢየሱስ ይላል የሚጸልዩ ሰዎች ያስነሳል። በእውነት አንዱ መንፈሳዊ የጦር ዕቃ ጳውሎስ በአንደኛ ቆሮንጦስ ላይ ከእንጀራ እናቱ ጋር ያመነዘረ ሰው ለሴጣን አልፎ እንደተሰጠ ታውቃላችሁ። ግን የሴጣንን ሀሳብ አንስተውም እና ነፍሱን ሊያጠፋ እየተንደረደረ ነው የዚህን ሰው፣ ስለዚህ ይቅርበሉት፣ ማሩት፣ አጽናኑት ብሎ ጳውሎስ ለቆሮንቶስ ሰዎች በኃጢአት ለወደቀው ሰው በደብዳቤና በጸሎት ሲማልድለት ታያላችሁ። በኃጢአት ለምንጨነቅ እንደ ጴጥሮስ ምናልባት ታውቃላችሁ ለጥፋት ለቀረብን ብንሆን ለእኛ ከአብርሃም የሚበልጥ ማላጅ ኢየሱስ አለ። ከጳውሎስ የሚበልጥ ከሐናንያ የሚበልጥ ማላጅ ኢየሱስ በሰማይ አለ ከውድቀት ለመነሳት ስለኛ የሚማልዱ እንዳሉ በሰማይና በምድር ምልጃ እንደተጠበቀልን ተጠበቀልን እንድናውቅ እግዚአብሔር ይፈልጋል። ሁለተኛ የሚለውን ስምዖን ጴጥሮስ፣ እምነትህ እንዳይጠፋ ስለ አንተ ማለድኩ። እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን እምነት እንዳይጠፋ ስለ አንተ ማለድኩ። አንተም በተመለስክ ጊዜ ይለዋል። ገና እኮ ሳይክል ነው የሚለው። ምልጃ ብቻ አይደለም የተጠበቀልን። ከጥፋት ለማምለጥ ከውድቀት ለመነሳት ጴጥሮስ መመለስ የሚባል ነገር አለ። ምን ማለቱ ነው? ምህረት ተጠብቆልሃል፣ እንድትመለስ ምህረት በሰማይ ተጠብቆልሃል። ጴጥሮስ፣ መካት ትክደኛለህ፣ ስትመለስ ግን ንስሐ ስትገባ ግን እኔ እጄን ዘርግቼ እጠብቅሃለሁ። አስገራሚ ነው። ከውድቀት ለመዳን ከፈለግን ወገኖች ሆይ፣ የማያልቅ ምሕረቱ ለዘላለም የሆነ የእግዚአብሔርን ምህረት እንደተጠበቀልን ማመን ግድ ነው። ተስፋ ተሰጥቶናል። ምን አይነት ተስፋ? የመልጃ ተስፋ በውድቀት ላሉት ሌላው ተስፋ ምንድን ነው? ምህረት ነዋ። ጴጥሮስ ምርር ብሎ አልቅሷል ታውቃላችሁ። ከይሁዳ የተሰወረው ይሄ ሚስጥር ለጴጥሮስ ግን ተገልጦለታል። መመለስ የሚባላለ ምህረት የሚባላለ ጴጥሮስ ቃኤ መመለስ የሚባለውን ምህረት የሚባለውን ነገር ሴጣን ነው የሰወረበት። ወንድሜ ወዴት ነው? ኦ እግዚአብሔር ሆይ፣ ኃጢአት በደጅ አድብቷል። ፈቃዷ ወደ አንተ ነው፣ ልትነክስብ ነው። ብልሀይ ነበር። ስለ ቀናው መስዋዕቱን ተቀበለ። የኔን ስላልተቀበልክ ገደልኩት እባክ ማረኝ እንዲለው ነበር የጠየቀው። ቃይል ግን ምሕረት የተባለውን ሚስጥር አያውቀውም። ገሎታል። በእርግጥ ቀንቷል። ብዙ ስጋዊና ምድራዊ ስራ ሰርተዋል ፊቱ እስኪ ጠቁር። ሆኖም ንስሐ ቢገባ ምህረት ተጠብቆለት ነበር። ቃይል ግን አልቻለም። እኔ የወንድሜ ጠባቂ ነኝ አለ። ከእግዚአብሔር ዘንድ የተጠበቀውን ተስፋ ሳተው። ቃይል ቃይል፣ እግዚአብሔር የረገመው ወንድሙን ስለገደለ አደለም ንስሐ ስላልገባ ነው። ይሁዳም ንስሐ ቢገባ በእውነት ይቅር እንደሚለው ቅዱሳት መጽሐፍት ይመሰክራሉ። በሰላሳ ብር ሸጦታል፣ አሳልፎ ሰጥቶታል። ጴጥሮስም እኮ እንደ ይሁዳ ነው ያደረገው። በእውነት የጴጥሮስና የይሁዳ ልዩነት ይሄኛው ምህረት ሲመለስ ንስሐ ሲገባ፣ ይሁዳ ንስሐ መግባት ስላቃተው ነው። በውድቀት ላለን ለእኛ በምንም አይነት በደል ውስጥ ላለን እግዚአብሔር ይላል፣ ምህረቴ ለዘላለም ነው። መውደቅ አለ ግን ለመነሳት ምህረት ተጠብቋል። ከውድቀት ለመነሳት በእግዚአብሔር ምልጃ ላይ በኢየሱስ ምልጃ ላይ በተስፋ ማመን ብቻ ሳይሆን ንስሐ ብንገባ ሙሉ ለሙሉ ይቅር እንደሚለን መታመን በዚህ ተስፋ ቃል ማመን ይገባናል።